በዚህ ቪዲዮ የሰው ልጅ አላህ Subhanahu Wa Ta'ala ከወደደው ምንም ያክል ሰዎች ቢተባበሩና ቢረባረቡበት ፈጽሞ እንደማይጎዱት ወይም ደግሞ ከዓላማው እንደማያስቀሩትና አላህ Subhanahu Wa Ta'ala የፈቀደለት ነገር እንደሚሆን የሚያሳይ የሆነ እውነተኛ ታሪክን ነው መነግራችሁ። የሐጅ ጉዞ ላይ ነው የተከሰተው ይህ ጉዳይ። አምር ይባላል በሊቢያ ላይ የሚኖር ግለሰብ ነው። ይህ ግለሰብ ወደ ሳዑዲ ሐጅን ለመፈጸም ለመሄድ ይነሳል። ተነስቶም ሁሉን ነገሮችን ፕሮሰሶችን ጨርሷል። በመጨረሻም ሰዓት ብዙ ሐጃጆች ባሉበት ሁኔታ ላይ የሁሉም ሐጃጆች ተቀባይነት ኑሮት የሱ ፓስፖርት ላይ ግን ችግር ተፈጠረ። ስሙ ላይ የሆነ የጸጥታ ችግር ተፈጠረበት ማለት ነው። ከዛ በኋላ የሱም ፓስፖርት በመቀበል እነዛ የደህንነት አካላቶች እስኪ ችግሩን ለመቅረፍ እንሞክራለን፣ በፍጥነት እስከዛ ድረስ አረፍ በል ይሉታል። እሱም አረፍ ብሎ እየጠበቀ ባለበት ሰዓት ላይ አውሮፕላኑ ይሞላል። አውሮፕላኑ ሞልቶ ባለበት ሰዓት ላይ እነሱም ችግር የለውም ስምህም ትክክል ነው ብለው መተውለት በሚንቀሳቀስ ሰዓት አውሮፕላኑ በሩን ይዘጋል። ይንቀሳቀሳል ማለት ነው። በር ዘግቷል፣ ተንቀሳቅሷል፣ ሞተሩን አስነስቷል። በዚህ ሰዓት ካፒቴኑ በፍጹም አልከፍትለትም በሩን፣ ምክንያቱም ዘግተናል ሞተር አስነስተናል መብረር ብቻ ነው የቀረንና ለአንድ ግለሰብ ብዬ ሌላ ችግር አልፈጥርም በማለት ካፒቴኑ አመፀ ማለት ነው። በዚህ ሰዓት ሰውየው አምር የሚባለው ግለሰብ ተስፋ ሳይቆርጥ ተቀምጦ እያየ ባለበት ሰዓት ላይ ካፒቴኑም አስነሳና አውሮፕላኑን ማብረር ጀመረ። ታዲያ እዚያ አካባቢ የሚገኙ ሰራተኞችም ወደ አምር መጡና አምር ሆይ አላህ አልፈቀደልህ ሆኖ ነው ያንተ እጣ ስላልሆነ ነው ወደ ቤትህ ተመለስ በማለት ይጋብዙታል። ወደ ቤት እንዲመለስ ማለት ነው። ነገር ግን አእምር ፈጽሞ ተስፋ አልቆረጥምና በፍጹም እኔ ከሀጅ ዘንድሮ አልቀርም፣ ሀጅ መሄድ እፈልጋለሁ በማለት እዛሽ ቦታ ላይ ቁጭ አለ። ሰራተኞቹም ዝም ብለው ትተውት ሄዱ። በዚህ ሰዓት ታዲያ በአየሩ ላይ የሆነ ችግር፣ የቴክኒክ ችግር ተፈጠረ ማለት ነው። ሰማይ ላይ ሁኖ አይሮፕላኑ ወደኋላ መመለስ ግዴታ እንደሆነበት አወቀ ማለት ነው። ካፒቴኑ አዞረ፣ እንደገና አየር ማረፊያው ጋር አረፈ። በዚህ ሰዓት አምርም አወቀ፣ አየሩ ተመልሶ እንዳረፈ ማለት ነው። እሺ በዚህ ሰዓት እንኳን ክፈቱልኝና ሊሄድ እባካችሁን በማለት ጠየቃቸው። በፍጹም ሞተሩ እየሰራ ያለ አየር እኮ አይከፈትም አልከፍትልህም በማለት እንቢ ይለዋል። በዚህ ሰዓት በድጋሚ እነዛ ሰራተኞች መጥተው እባክህን፣ ዘንድሮ እጣ አይደለም እድል አይደለም ተመለስ እባክህን ይሉታል። ነገር ግን እሱ ፈጽሞ በአላህ ሱብሓነሁ ወተዓላ ላይ ተስፋን አልቆረጠም። ይችን ያክል እንኳን ተስፋ መቁረጥ የሚባል ነገር አልታየበትም። እኔ እሄዳለሁ ዘንድሮ ብያለሁ ይሄዳለሁ በማለት እንደገና ተቀመጠ። በዚህ ሰዓት እንደገና አየሩ ተነሳ ተነስቶ እየሄደ ባለበት አሁንም የቴክኒክ ችግር አጋጠመውና አየሩ ተመልሶ ማረፍ ተገደደና አረፈ። ሱብሃንአላህ።

ደስተኛ ሆነ። ሰራተኞቹም በጣም ተገረሙ። ሁለት ጊዜ ተስፋ ባለመቁረጥ መቀመጡ ሱብሃንአላህ። እንደገና በሶስተኛ ደግሞ እንዲጠራ በመደረጉ ከሱ ጋር ፎቶ መነሳት ጀመሩ፣ ለትውስታ ያክል ማለት ነው። ካፒቴኑም ፎቶ ተነሳ፣ ከሱ ጋር ማለት ነው። ሱብሃንአላህ ከዛም በኋላ ካፒቴኑ ፎቶ ከተነሳ በኋላና እሱ ጋር ማስታወሻውን ካስቀረ በኋላ አምር የሚባለውን ግለሰብ ካስገባ በኋላ በሰላም ተጓዘ ወደ ሐረመይን ሸሪፈይን አላህ ሱብሃነ ወተዓላ ወደ ማይረጠለት ቦታ ሂዶ ዙ እንዲፈጽም አላህ ፈቀደለት። እርግጥ ነው በዚህ ሰዓትም ብዙ ሰዎች የዚህን ሰው ዱዓ አላህ ይቀበለዋል በማለት ዱዓ እንዲያደርግላቸው ብዙዎች አደራን ጠይቀውታል። እሱም ዱዓ ሊያደርግላቸው አደራቸውን ተቀብሏቸዋል። የአላህ ሱብሓነሁ ወተዓላ ባሪያዎች በዚህ ምድር ላይ በጣም ብዙ ናቸው። እነዛ ሰዎች ምናልባት እንደተራ ሰው ልናያቸው እንችላለን፣ ነገር ግን አላህ ዘንድ ከፍተኛ ቦታ ይኖራቸዋል። እነሱ የፈለጉት ነገር እንዲሆንላቸው፣ እንዲሳካላቸው አላህ መላኢካዎችን ያሰማራል መላኢካዎችን እነዚህ ሰዎችን በማገልገል ላይ ይጠመዳሉ። ከነዚህ መካከል አምር አንዱ አይደለም ብላችሁ ታስባላችሁ? በዚህ ምድር ላይ ከአላህ Subhanahu Wa Ta'ala ረሕመቶችና ጸጋዎች መካከል የአላህ Subhanahu Wa Ta'ala ቤት ሐጅ በማድረግ መጎብኘት ነው። የአላህን ቤት ለመጎብኘት ደግሞ አምር አንዱ እድለኛ እጣ የደረሰው ሰው ሆኗል። ነቢዩላህ ኢብራሂም አለይሂ ሰላም ያኔ

አንዳንድ ጊዜኛ የምንጠላቸው ነገሮች ሊከሰቱ ይችላሉ። የምንጠላቸውን ነገሮች ችላ ብለናቸው፣ ግን አላህ ያደረገው ለምክንያት ነው ብለን ካሰብን በኋላ ላይ ለኛ መልካም ሊሆኑልን ይችላሉ። በአሁኑ ሰዓት የዚህ ሰው ስም ገኗል፣ በሚዲያ ሁሉ ያጥለቀለቀው የእሱ ስም ነው። ሱብሃንአላህ፣ አላህ እንዲህ ይለናል፤ ፈአሳ አን ተክረሁ ሸይአን፣ የሆነን ነገር እናንተ ኮ ልትጠሉ ትችላላችሁ፣ ወሁወ ኸይሩን ለኩም እሱ ለእናንተ መልካም ሆኖላችሁ ሳለ በማለት አላህ ሱብሃን ወተዓላ ይናገራል። የአላህ ባሪያ መሆንን